ማተብ ያሰሩ መከላከያዎች አሉ፣ ለሃይማኖታችን የሚቆረቀሩ አለን፣ አባታችን አለኝ። እናንተ ልጆች፣ ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃቸዋለሁ። በእፎይ ጉዳይ ሰበር የሆነ መረጃ ተሰምቷል። እፎይ መገደል አለበት እያላችሁ ቪዲዮ እየሰራችሁ ያላችሁ እየዛታችሁ ያላችሁ የእስልምና እምነት ተከታዮች አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጥታችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪያክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? እፎ ወይም በተመለከተ ምን ትላለህ ለምትሉኝ ሰዎች ዛሬ መልስ አለኝ። ሁላችሁም እስከ መጨረሻ ሁለት ደቂቃ ብቻ አዳምጡኝ። አረ ወገን ይህን ጉደኛ ስሙት። ጉዳዩን ወደ ፖለቲካ ቀይሮ ቁጭ አለ። እንዳዳመጣችሁት ይሄ ግለሰብ ኦሮሚያም የደም መሬት ለማድረግ ትለፎ። አንድ የሙስሊም ወንድማችን የጻፈው በጣም ያስገረመኝ ነገር አለ ያገኘሁት፣ እሱን አቀርብላችኋለሁ። ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምን ስቆያችሁ። እኔ አለው፣ እግዚአብሔር ይመስገን በድጋሚ ተመልሼ መጥቻለሁ። የተወዳችሁ ኦርቶዶክሳውያን፣ የብዙዎች ጥያቄ የሆነው የቤተክርስቲያን አባቶች ዝምታ ተሰብሯል። የወጣውን መግለጫ የማስደምጣች ይሆናል። ትክክለኛ ሀሳብ ያነሱ ሁለት ሰዎች ተገኝተዋል። ከዛኛው ቤተ እምነት አብረን የምንሰማቸው ይሆናል ማለት ነው። ሁላችንም ከወንድማችን እፍይ ጎን ልንቆም ይገባል። የሁሉም የተዋሕዶ ወጣቶች ድምፅ እንሰማለን። ቪዲዮን ከምንጊዜም በላይ ጉልበት ስጡት። ቀጥታ ወደ መረጃው ወስዳቸዋለሁ። ልክ በዚህ ሰዓት ከቅድስት ቤተ ክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ይጠይቃቸዋለሁ። እንግዲህ ከቅድስት ቤተ ክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋሕዶ ሚዲያ ማዕከል የምዕመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል ይቃጠል እንዲሁም ደግሞ ጃሃድ የመሳሰሉ ነገሮችና የቅድስት ቤተ ክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምፅ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተ ክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና ባስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሀሳባችሁን እንደምታሰፍሩ አንጠራጠረን። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለ ማህተብ እፎይ ነው። በእፎይ ጉዳይ ሰበር የሆነ መረጃ ተሰምተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረጉ የጥላቻና የግድያ መረጃዎችን የሚያሰራጩ ግለሰቦችና ተቋማት ከአካሄዳቸው እንዲቆጠቡ የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ምዕመናን በቁጣ ጠየቁ። ይህን ዜና ያሰራጨው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በበላይነት የሚመሩት ተዋዶ ሚዲያ ማዕከል ነው። ከቅርብ ጊዜ ወዲህ በኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን በአምላካችን በመለታችን በኢየሱስ ክርስቶስ በቅዱሳን እናም ከምንም በላይ በምንመካባቸው የቤተ እምነት ጉዳዮቻችን ላይ አጸያፊ ንግግር የሚናገሩ ግለሰቦች ከዕለት ወደ ዕለት እየተበራከቱ ይገኛሉ። ለዚህም በአጸፋው ከራሳቸው የመጽሐፍ አስተምሮ ምላሽ በሚሰጡ ኦርቶዶክሳውያን ላይ እየደረሰ ያለው ግድያን እናደርጋለንና እናጠፋለን የሚሉ ዛቻዎች ወደ ዘላቂ ግጭትና መተላለቅ የሚያመሩ እንጂ መፍትሄ አይሰጡም። በውስጥ እየተንጫጫችሁ ነው። ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋሉ ወይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጥታችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት ስድስትና ሰባት ወራት እኔ ከስሩኝ ስሰማችሁ ነበረ። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት ስድስት ሰባት ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ፣ ቁርአን ከፍታችሁ ስታስተምሩ፣ ከታች ያሉ የሚከታተላችሁ የተለያየ አይኪው ያለው ሰው ነው የሚከታተላችሁ። የአንደርስታንድ የማድረግ እንትኑ የተለያየ ነው፣ ሰው የሚሰማቸው ማለት ነው። አግሬሲቭ ሆኖ የሚሰማለ፣ ፔሸንት ሆኖ የሚሰማለ፣ ይተማራል፣ ያልተማራል። ለእንደዚህ አይነት ሰዎች ትምህርት የሚታቀርቡ ልታድኗቸው ከሆነ ዱላ ቀረሽ ንግግር እየተናገራችሁ በዛ መንገድ አይደለም ይሄንን እሰቡበት። አሊሞችን በዚህ ጉዳይ ዝም ባይሉ ጦሩ ነው ወደፊት፣ ይሄ ነገሩ ወደ ጦርነት እንዳያመራ። ሀገሪቱ እኮ የራሷ ምስቅልቅልል በጣም ብዙ ችግር አለባቸው። አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሄር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናችሁ። ስለዚህ ኃላፊነታችሁን ውሰዱ። ትለፎይ አንድ የሙስሊም ወንድማችን የጻፈው በጣም ያስገረመኝ ነገር አለ ያገኘት እሱን አቀርብላችኋለሁ። ከእናንተ የሚጠበቀው ኮፒሊንክ፣ ሪፖስት፣ ሼር እያደርጋችሁ ይህን ቪዲዮ ተከታተሉ። አሁን ላይ በእፎይ በወንድማችን ጉዳይ ላይ ቀርበው ከመከራከር ይልቅ እሱን በለው፣ ቁረጠው፣ ተሳድቧል እያሉ ወሬ የሚነዙ ብዙ ሰዎች ባሉበት ቦታ ላይ እንደነዚህ ደግሞ እውነትን የሚገልጡ ልጁ አላጠፋም እውነታውን ገልጦ ተናገረ እንጂ የሚሉ ወንድሞች እየመጡ ይገኛሉ። አንደኛው ወንድማችን ይሄ ነው። ልጁ እንዲህ ይላል። ጀማል አህመድ ይባላል። እፎይ የሚባለው ልጅ በመረጃ ነው የሚሞግተው ለእያንዳንዱ ነገር ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የና አቡ ቡሃሪን ኪታብ በመረጃ እያቀረበ ነው የሚከራከረው። ለኡስታዞች በተደጋጋሚ ጥሪ ቢቀርብም ይላል ስሙኝ፣ ጥሪ ቢቀርብም ብዙ ሙስሊሞች ወጣቶችም ኡስታዞችም ለውይይት ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም ደፍሮ ከልጁ ጋር የተዋየ ታዋቂ ኡስታዝ አላየንም። እነዛ እባካችሁ ቀርባችሁ ተያዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታው መሪዎች ሆነዋል። ኢጎሆን አውልቀህ ጣልና ተወያይ። ኡማው ከናንተ የሚፈልገው ለሚነሱ ጥያቄዎች አጥጋቢ መልስ እንድትሰጡ ነው ይላል። እንደነዚህ አይነት ሰዎችም አለ እውነታው የገባቸው ማለት ነው። ይሄ ልጁ አያይዞ ፖስት ያደረገው ደግሞ ሌላ ነገር አለ፣ እሱንም ላንብብላችሁ። ሰው እንዴት ረመዳንን የሚያክል ወር ላይ ጾምን የሚያክል ነገር ይዞ ያዘው መጣልህ በለው ስቀለው ሲል ይውላል። ስከኑ ዱዓ አድርጉ። ይህ ወር በዚህ ሁኔታ የምናሳልፈው ወር አይደለም። በግልም በአጠቃላይም በኡማው የመጣውን በልአ በዱዓ በኢባዳ የምናስተካክልበት ወደ አላህ የበለጠ የምንንቀሳቀስበት ጊዜ ነው። ተሳስተው ከሚያሳስቱ ሰዎች አለ ይጠብቀን። ከፊት ሆነው እሳቱ ላይ ቤንዚል የሚያርከፈክፉ የኛ ሰዎችን ታው በሏቸው። አሁን ጊዜው አይደለም በሏቸው ወደ ኋላ የምትቀርቡበት ጊዜያችሁን እያባከኑባችሁ ነው ይላል ወንድም። እውነታው የገባው ሰው እንዲህ ይላል። እፎይን ለተናገረው ነገር ለእያንዳንዱ በማስረጃ መጥቶ መወያየት የሚፈልግ ሰው ካለ ልጁ ዝግጁ ነው። ከዛ ውጭ ግን የያዘው ፍለጠው የሚባል ነገር የለም አይሰራም። ካጠፋም እፎ ይቀጣል። ከዛ ውጭ ግን ባላጠፋው ነገር ላይ ወንጅሎ ለማሸማቀቅ የሚካሄድበት መንገድ ትክክል አይደለም እያልን ስንጮ እየመጡ አንዳንዶቹ ሃይማኖታችን ተነክቷል የእሱ አባሪ ሆናችሁ ወይ ምናም ይሉ አሉ። ይኸው እንግዲህ የእነሱ ወገን የሆነው ወጥቶ እየጻፈ ነው። ነገ ከነጎዳ ደግሞ እንዲሁ እውነታው የገባቸው ሰዎች እየወጡ ይጽፋሉ። አረ ወገን ይህን ጉደኛ ስሙት። ጉዳዩን ወደ ፖለቲካ ቀይሮ ቁጭ አለ። እንዳዳመጣችሁት ይሄ ግለሰብ ኦሮሚያም የደም መሬት ለማድረግ የስልጤን እና የኦሮሚያ ህዝብ አብሮ ተዋልዶና ተዋልዶ የኖረውን ህዝብ ለማጋጨት ብዙ እየተሯራጠ። ያው ምንድነው መልእክቴ፣ እፎይ ከታሰረ አንተም ትታሰራለ። እፎይ ከተጠየቀ አንተም ትጠየቃለ። ሌላ ምንም ነገር የለውም። ጉዳዩን ወደ ፖለቲካ ቀይረ ለመቀንጠስ ምናምን ለመቀለስ አትሞክር። እሱ ከተጠየቀ ትጠየቃለ። እሱ ከታሰረ ትታሰራል። አንተም ጌታችን መድኃኒታችን ኢየሱስ ክርስቶስን ተሳድበሃል። በደንብ አድርገን የተሳደበ እኮ የቪዲዮ መረጃ አለ፣ ዶክሜንት አለ ስለዚህ አንተም ትጠየቃለህ አንተም ትታሰራለህ ማለት ነው። ነገሩን ቀልብሰ ወደ ፖለቲካ የፖለቲካ ይዘት እንዲኖረው አትጋጋጥ። ስለዚህ አንተም ትጠየቃለህ ማለት ነው። አስብበት። ብራዘር ይመችህ። እፎይ መገደል አለበት እያላችሁ ቪዲዮ እየሰራችሁ ያላችሁ፣ እየዛታችሁ ያላችሁ የእስልምና እምነት ተከታዮች ቀጣይ የማሳያችሁ ግለሰብ ምን መሆን እንዳለበት እንድትነግሩ ይፈልጋሉ። አንዴ ያዳምጡት። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እሺ። በቃል እንግዲህ እንደሰማችሁት ነው። ይህንን ጥያቄ የምጠይቀው እፎይ ላይ እንገላለን የሚል ዛቻ ቪዲዮ እየሰራችሁ ያላችሁና ይታሰርልን እያላችሁ ያላችሁ የእስልምና እምነት ተከታዮችን ነው ይሄ የእስልምና እምነት ተከታይ ምን ይደረግ ትላላችሁ? እስቲ ንገሩ እናንተ። በጣም የምንወዳቸውን የምናከብራቸውን ነቢያችንን ነካ ክብራቸውን ነካ ብላችሁ ካልገደልን ካላሳሰርን ካላችሁ ለእኛ ለክርስቲያኖች ደግሞ ከምንም ነገር በላይ የሆኑ ከሃይማኖታችንም ሃይማኖታችን ውስጥ ካሉ መጽሐፍ ቅዱስ ላይ ከተጠቀሱ ቅዱሳንን በላይ የሆነውን አምላካችንን በዚህ ልክ እግዚአብሔር ይቅር ይበለውና ይሄ ተራና ቀፋፊ ግለሰብ እንደዚህ ከፍ ዝቅ አድርጎ አምላካችንን የተሳደበውን ምን እናድርግ እስቲ ንገሩ እናንተ። ተነኩብን ያላችሁት ነብያችሁን ነው፣ አምላካችሁን ወይንም ፈጣሪያችሁን ሳይሆን ነብያችንን በሃይማኖታችን ላይ ትልቅ ቦታ ያላቸውን ነብያችንን ነካ ነው ያላችሁት። እኛስ ፈጣሪያችንን በዚህ ልክ ይሄ ተራ ግለሰብ እንደዚህ ከፍ ዝቅ አድርጎ የተሳደበውን ምን እናደርግ ስ መልስሉኝ። አንድ ሀቅ ልንገራችሁ። ባለጌ ልጅ ያላት እናት የሌላውን ልጅ ሄዳ ባለጌ ብላ የመስደብ ሞራሉ የላት። ለምን? የእሷም ልጅ ባለጌ ስለሆነ። እንደ እስልምና እምነት ተከታይ እፎ ላይ ቅጣትን ከመቀሰር በፊት እንደዚህ አይነት ባለጌ የእናንተ እምነት ውስጥ እንዳለ ማወቅ ነበረብን። ስለዚህ የሚያስማማን ነገር ምንድን ነው ወደሚለው ብንመጣ ነው የሚሻለው? እሱ ምንድን ነው የየትኛውም ቤተ እምነት አስተምሮ የራሱ እውነት የሌሎችን በማንቋሸሽ ሌሎችን ከፍ ዝቅ በማድረግ እንዲነገር አይፈቅድም የየትኛውም ቤተ እምነት አስተምሮ ወይንም ዶክትሪን። ነገር ግን በዚህ ልክ የሌሎችን እያንቋሸሹ ከፍ ዝቅ እያደረጉ ያሉ አሉ ወይ ከተባለ፣ አዎ። የት ሁሉም ቤተ እምነት ላይ ሕግ ባለበት ሀገር ሰው በኮንፊደንስ ወጥቶ እንደዚህ በቪዲዮ አድሬሱ የታወቀ ሕግ ባለበት ሀገር ላይ ቁጭ ብሎ የሌላውን እምነት ይሳደባል ያንቋሸሻል። ስለዚህ ህግም ህግን ያስከበርልን። ሁላችንም የየራሳችንን ቤት እንመልከት። አመሰግናለሁ። በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንና እናጥርቅ። የስልምና ከነፍሳችን በላይ የምንወዳቸውን ነብይ አንድ አይደለም መቶ ጊዜ ፊዳ የምንላቸው ነብይ መንካት ግን የዚህን ቁማ ክብር መንካት ነው።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 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ አፋቸውን ያላቀቁ ባለጌዎች በሕግ እንዲጠየቁና ዝም እንደማትሉ ተናገሩ። የተሰደዳችሁለት የመነኮሳችሁለት የዚህን ዓለም ከንቱነትታችሁ ሁሉን ጥላችሁ የመነናችሁለት ጌታ በማንም ወጠጤ ሲሰደብ ዝም እንደማትሉ ተስፋ አደርጋለሁ። መቼም የሲኖዶስ ጉዳይ ከጌታ ያንስም ቢበልጥ እንጂ ስለዚህ የሲኖዶሱ ጉዳይ ከጌታ ከኢየሱስ ክርስቶስ ከበለጠባችሁ ውጡና አፋቸውን ለከፈቱ ሰዎች በወንጌል ላይ የተገዳደሩ በጌታ ላይ አፋቸውን ያላቀቁ ሰዎች ላይ እርምጃ እንዲወሰድ በሕግ እንድትጠይቁ እኛም እንፈልጋለን። አቡበከርን በዚህ ደረጃ ያስቆጣው በዚህ ደረጃ ያናደድ እናንተን እንዴት ነው ማያናዳችሁ? እንዴት ነው የማያስቆጣችሁ? በሕግ የምትተዳደር አገር አለችንና ጒዳዩን ወደ ፍርድ ቤት ወደ መንግሥት አካል መውሰድ ይገባናል። አንድ ፎይ አይደለም አራት፣ አምስት፣ ስድስት ከዐሥር በላይ የሆኑ በጌታችን በኢየሱስ ክርስቶስ ላይ የስድብን ቃል የተናገሩ አፋቸውን የከፈቱ በጣም ብዙ አሉና አምስት ኪሎ ያላችሁ አባቶች ነቃ በሉ። ቅዱስ ሲኖዶስ አሁን መግለጫ የምትናገሩበት ሰዓት ደርሷል ማለት ነው። እነዚህን ሰዎች በሕግ እንዲጠየቁ እንድታደርጉ እንፈልጋለን። አሁን ጉዳዩ ከሲኖዶስ በላይ በሆነው በጌታችን በኢየሱስ ክርስቶስ ነው። በማንደራደርበት ጌታ፣ በሞተልን ጌታ፣ በትንሣኤው ጌታ በእሱ ነው የመጣውና በዚህ ጉዳይ እኛም ልጆቻችሁ ከፊት እንቆማለንና ጉዳዩን በሕግ እንድትይዙት አደራ ጭምር እንላለን። አለበለዚያ ግን ዝም የምትሉ ከሆነ ጌታ ኢየሱስ ክርስቶስን ከተሳደቡትና አፋቸውን ካላቀቁት በላይ እናንተ ኢየሱስ ክርስቶስ ጥላት ሆናችኋል ማለት ነው።

እና ላሽቃበጥና ላሽቋለጥላችሁ ነው የምፈልጉት። እፎይ እናንተ ለምትናገሩት መልስ ሰጣችሁ። በእፎይ በሰራሁት ቪዲዮ እኔ ከአንተ ይህን አልጠብቅም ምናምን እያላችሁ አብሮ አደገ የነበራችሁ አላችሁ፣ የምንተዋወቅ ልጆች አላችሁ ምናምን እና ላሽቃበጥና ላሽቋለጥላችሁ ነው የምፈልጉት። እንዳሽቃበጥና እንዳሽቋለጥ ነው የምፈልጉት። እናንተ እኮ አሁን እኮ እያወራን ያለ ነው ስለዚህ ክር ነው። ስለዚህ ክር ደግሞ የማሽቋለጥና የማሽቃበጥ አቅም የለኝም። ምክንያቱም እኔ ክርስቲያን ነኝ። የእናንተ ሃይማኖት ተከታይ አይደሉም። ስለዚህ አላሽቋልጥም፣ አላሽቀብጥም። የምናገረው ትክክለኛ የሆነችውን ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እና ለእሷ ዲፌንድ መሆን ካለብኝ ይሆናሉ እስከ ሞትም ጭምር ድረስ ማለት ነው። ምንም ነገር ሊመጣ ይችላል ማለት ነው። ምንም ነገር ምንም ነገር ሊከሰት ይችላል። አታሽቋልጥ አታሽቃብጥ፣ ራስ እኔ ለቀቃርኝ ደግሞ የምጽፍልኝ ምናምን ተው አጻፍልኝ፣ የሚሰማ ጆሮ የለኝ። እፎይም በተመለከተ ምን ትላለህ ለምትሉኝ ሰዎች ዛሬ መልስ አለኝ። ሁላችሁም እስከ መጨረሻ ሁለት ደቂቃ ብቻ አዳምጡኝ። ደግሜ እናገራለሁ። አንድ ሀገር የተለያየ እምነት ነው ያለን። ሁሉም እምነት የተለያየ አስተምሮ ነው ያለው። ኦርቶዶክስ የተለየ አስተምሮ አላት። እስልምናውም እንደዛ፣ ፕሮቴስታንቱም እንደዛ ማለት ነው። እንግዲህ ደግሜ የምናግራችሁ ነገር በዘር የተባላ ነው ይበቃል። በዘር የተጨፋጨፍ ነው ይበቃል። በዘር አንገት የደፋ ነው ይበቃል። አሁን ደግሞ በሃይማኖት መታችሁ ሰላም አታሳጡ። እውነቴን ነው የምናገረው አለቅ ከድሮ ጀምሮ እስካሁን በሰላም ኖሮናል። ተቻችለናል። ፕሊስ ከዚህ በኋላ ምስከ ፍጻሜ ድረስ በሰላም ተቻችለን እንኑር። ከምሬ ነው ምነግራችሁ። እውቀት ያለው ሰው በእውቀት ይደል ግደለው፣ ቁረጠው አይሰራም። ምክንያቱም ህግ ያለበት ሀገር እፎይ ጥፋት አለበት የምትሉ ሙስሊሞች ሂዱ፣ ክሰሱ፣ ፍርድ ቤት ይቁም። እውነት አርነት ያወጧል። ጥፋት ካለበት ይከሰዋል፣ ጥፋት ከሌለበት በነጻ ይለቀቃል። እፎይ ብቻ አይደለም፣ በእስልምና አስተምሮ ላይ በእስልምና ኡስታዞች ላይም ክስ እንመሰርታለን። ለምን አትሉት? በኦርቶዶክስ ላይ የተዘባበቱ በክርስቶስ ላይ የተዘባበቱ ብዙ የእስልምና ኡስታዞች አሉ። እነሱም አብረው መከሰስ አለባቸው። ስለዚህ በህግ መዳኘት እንጂ ቤቱን አግኝተነዋል ሶስት መቶ ሺህ ብር እንከፍላለን ይዘነዋል አይሰራ፣ ምንም የሚሰራው ነገር የለም። ምክንያቱም ማንም ከህግ በላይ የሆነ ሰላም አይችል። በህግ ጠይቁት። መንግስት ወንጀለኛ ነው ካለው ይክሰሰው፣ አይ ወንጀለኛ አይደለም ካለ በሰላም ይልቀቀው። እውቀት ግን ያላችሁ ሰዎች እባካችሁ አስተምሩ፣ ለውጡ። የመዳንና ለመዳን ጉዳይ ነው። ከሞት በኋላ ላለው ህይወት ሁሉም ይጨነቃል። ስለዚህ እውነት ያለው ልክ እንደኔ እውነት ያለችው ኦርቶዶክስ ተዋሕዶ ቤተክርስቲያኑ እሱ ብዬ ማስብ ሰሆን የዘላለም ህይወት ማገኘው ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በዛ አምኜ ጸንቼ እኖራለሁ። ስለዚህ በትህትና ይሁን፣ ስድብ አትላበሱ። ግደለው፣ ቁረጠው፣ ይቁም። በእምነት ውስጥ ግደለው የለም እና እባካችሁ፣ ነገሩ ሳይካረር የማይሆን አቅጣጫው ሳንገባ ሰላም ፍቅር ይሻላል። የሰሞኑን የእፎይን ጉዳይ ስመለከት እጅግ በጣም ነው ያዘንኩት ይህ ነገር እንደሚፈጠር ስለማቅ ከወራት በፊት ለእፎይ አናግሬው ነበረ ማለት ያለብኝም በወንድማዊነት አናግሬውም አሳውቀው ነበር ይህ ነገርና ይህ ቀን እንደሚመጣ እርግጠኛ ነበርኩ በእውኑ እስኪ እንደ ኦርቶዶክስ የተሰደባለ ወይ ኦርቶዶክስን ያልሰደባለ ወይ ፕሮቴስታንቱ ብትነሱ ሙስሊሙ ብትነሱ እንደ ኦርቶዶክስ የተዛተበት እንደ ኦርቶዶክስ የተገደለ እንደ ኦርቶዶክስ የተሰደበ የተንቋሸሻለ የለም ዛሬ ይሄ ልጅ ያነሳቸው ጥያቄዎች መልስ መመለስ ሲሳናቸው ጥያቄው ፊት ለፊት መቆም የከበዳቸው ግለሰቦች ዛሬ የተለመደው ማንነታቸውን ግብራቸውን በማሳየት ይሄን ልጅ ለመግደል ለማስፈራረት መነሳታቸው እጅግ አስጸያፊ ነገር ነው። ከዚህ ጎን ሁሉም ኦርቶዶክሳዊ ይቆማል። ማንም ወደኋላ የሚል የለም። ማንም ከዚህ ወንድማችን የሚያፈገፍግ የለም። ሲኖዶስም ሆነ የሃይማኖት ተቋማት ይህን ነገር አጽንኦት በመስጠት ለሃይማኖት ተቋማት የሚሰጠውን መግለጫ ተመልክቻለሁ። እስከ ዛሬ ኦርቶዶክስ ሲሰድቡ የነበሩ ግለሰቦች ዝም ተብለው፣ ወንድማችን ላይ የተነሳው ነገር ግን እጅግ አስጸያፊ ስለሆነ ሁሉም ኦርቶዶክሳዊ ከጎን እንደምንቆም ላሳውቅ እወዳለሁ። ከጎን ነን። ሽሩሩ ሩ ብለህ አምላክን አሳደገችው ትላለህ እንዴ? እየሱስ ክርስቶስ አምላክ አይደለም? በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው? ለሰው ልጅ ህፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብለዋል እየተባለ ነው። ስም አልነበረውም። ሰዎች ስም አወጡለት። ለማለፈት ከኋላ መጣይናው አይሆንም ቢሆን ይችላል እኮ መጠንቀቅ ያስፈልጋል ማለት ነው። ይሄ ቪዲዮ ለአብርሃም ሂሮ ነው እና ያው እፎይ በህግ መጠየቅ አለበት ብለሃል። እሱን የሚወስነው ህግ ነው የህግ ባለሙያዎች ስላሉ ልክ እንደሱ እንደ እፎይ ግን እኝህንም አባት በህግ እንዲጠየቁ እንድታደርግለን ሚዛናዊም እንድትሆን ተመልከተው። ሽሩሩ ሽሩሩ ብላ አምላክን አሳደገችው ትላለ እን ኢየሱስ ክርስቶስ አምላክ አይደለም? በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው? ለሰው ልጅ ህፃን ተብሎ ፅንስ ተብሎ ፈጣሪ ፅንስ ተብለዋል እየተባለ ነው። ስም አልነበረውም። ሰዎች ስም አወጡለት። ለማለፈት የመጀመሪያው ነገር ሙስሊም እህት ወንድሞቻችን በነቢዩ መሐመድ አንደራደርም እንደሚሉት፣ እኛም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ የዓለም ሁሉ ጌታ በሆነው በደሙ ይህንን ዓለም ከመከራና ከስቃይ ከነበረብን ፍርድ ነፃ ያወጣን ፈጣሪም ጭምር የሆነው ጌታችን አንደራደርም። ግን ደግሞ እንዲህ የገባችሁ ነገሩን እነንት ምናምን ከምትሉ ሚዛናዊ ሆናችሁ መሀል ላይ ቆማችሁ በዚህ ወገንም ይሄ እየተባለ ስለሆነ እንግዲህ እፎይ ከመጀመሩ በፊት ነው የተናገሩት እኚህ አባት ማለት ነው። እና ለየትኛውም ሃይማኖት ክብር አለኝ። ግን ደግሞ ሚዛናዊ እንሆናለን የምትሉ ሰዎች ሳይድ ሳትይዙ ሚዛናዊ መሆን መልካም። ጠላት ዲያብሎስን እንዲበለው አልፈራም ጌታዬ ሞቶልኛል፣ አልሰጋም ክርስቶስ ሞቶልኛል። የማይደፈር የደምነው ቅጥሬ የማይሞት ቅኔ አለው ክንፍሬ። አልፈራም ጌታዬ ሞቶልኛል፣ አልሰጋም ክርስቶስ ሞቶልኛል የማይደፍር የደም ነው ቅጥሬ የማይሞት ቅኔ አለው ከንፈሬ ዜማ እንጂ ዝምታ የለም ከበደል ላጠበኝ በደም ላይሳሳ ከንፈር ልሳኔ ዘላለም ቀንቷለቅኔ ማተብ ያሰሩ መከላከያዎች አሉ። ለሃይማኖታችን የሚቆረቀሩ አባታችን አለኝ። እናንተ ልጆች በዚህ ዘመን እንደ እናንተ አይነት አባት ስለሰጠን